አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ህንጸታ ለኢየሩሳሌም። በዛሬው ዕለት እናታችን ቅድስት ዕሌኒ በተሳለችው ስዕለት መሰረት ወደ ኢየሩሳሌም በመሄድ ከቅዱሳን መካናት ተባረከች፣ በረከትን አገኘች። ከዚሁም በኋላ በሁሉም ቅዱሳን መካናት ላይ መሰዊያን ታሰራ ዘንድ አሰበች። ነገር ግን በኢየሩሳሌም የነበረው የዘመኑ ጳጳስ አባ መቃርስ ይህን በማድረግ ፋንታ በጠንካራ አለቶች፣ በጠንካራ ድንጋዮች አብያተ ክርስቲያናትን ታሳንስ ዘንድ መከራት። ይህንንም አደረገች። ታዲያ በዛሬው ዕለት ልጇ ጻድቅ ንጉስ ቆስጠንጢኖስ በተገኘበት የተለያዩ ሊቃነ ጳጳሳት ቅዱስ አትናቴዎስንም ጨምሮ በተገኙበት ቅዳሴ ቤታቸው ተከብሮ በዛሬ ዕለት ተባርከው ለአገልግሎት ብቁ የሆኑበት ዕለት ነው። ሁለተኛ ቅድስት ዕሌኒ ንግሥት፣ ሦስተኛ ቅዱስ ጦቢት ነቢይ፣ አራተኛ ቅዱሳን ጦቢያና ሳራ፣ አምስተኛ አባ አጋቶን ባህታዊ ይህ አባት ክፉ ነገር ላለመናገር ብሎ በአፉ ለብዙ ዘመናት ድንጋይ ነክሶ የኖረ ታላቅ ባህታዊ አባት ነው። እረፍቱ ይታሰባል። በዛሬ ሁለት ወርሃዊ በዓላት ኪዳነ ምህረት፣ የሰባቱ ኪዳናት ማይተም፣ ሁለተኛ ቅዱስ ጤልሳቤት፣ የመጥምቀ መለኮት ቅዱስ ዮሐንስ እናት፣ ሶስተኛ ቅዱስ ገብረ ማርያም ጻድቅ ንጉሰ ኢትዮጵያ፣ የቅዱስ ላሊበላ ወንድም፣ አራተኛ ቅዱስ አኖሪዎስ ንጉስ ጻድቅ አምስተኛ አባ አቡናፍር ገዳማዊ፣ ስድስተኛ አባ ዳንኤል ጻድቅ፣ ሰባተኛ ቅዱስ አባ ዮሐንስ ጻድቅ ወንጌሉ ዘወርቅ። የቅዱሳን የሰማዕታት፣ የእናታችን የቅድስት ዕሌኒ በረከት ረድኤት፣ የአምላካችን የኢየሱስ ክርስቶስ ምህረት፣ ይቅርታ ይለየን። ወስብሐት ለእግዚአብሔር ወለውላዴቱ ድንግል ወለመስቀሉ ክቡር። ይቆየን።